አባባላችሁ እባካችሁ እባካችሁ አርሙ አርሙ። እናንተ ካላታረማችሁ ራሳችሁ ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደር የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው። ዶክተር አብይ በኋላ እመጣለሁ። ደስ ዶክተር አብይ እንዲረዱን የምንፈልገው ነገር እኛ የተወለድነው ክርስቲያኖች ከማይጠፋ ዘር መሆኑን ነው። ከነገድ ከቋንቋ ከወገን ሁ አንተ የዚህ ጎሳ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ ብለህ ያውም ኢትዮጵያውያኑን መልካችንንድ መልካችን አንድ ደማችን አንድ ህይወታችን አንድ እድል ፈንታችን አንድ የሆነውን ሰዎች ለፖለቲካው ብለው እያወቁ በዝግ ቤት በጓዳ በመንፈስ ቅዱስ ላይ መነኮሳትን አሳምፀው በቤተ ክርስቲያን ላይ የሰሩትን እግዚአብሔር አይተወባችኋልና ይመለሱ። እግዚአብሔር አይተወባችኋልና ይመለሱ። የእናንተም ድምፅ ከሆነ ይመለሱ። በእግዚአብሔር መንግስት ላይ ዶክተር አብይ የእግዚአብሔር ክብር አይጋፉ። ዶክተር አብይ የቅድስት ቤተክርስቲያናችን ክብር አይጋፉ። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው ልቀቁልን ነው የሚሉ እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው መላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል። ገሎትቶ ይሄዳል። አስከሬ ናቸው እንኳ በእውነቱ ለመናገር ተለቃ አቅሞ እንዲቀበር ነው የሆነል መሳሪያ የያዘ ሰው መሳሪያ ከያዘ ሰው ጋር እንኳ ሰው የሚታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይህንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ፣ እንደ ክፉ አድራጊ፣ እንደ ወንጀለኛ በጥይት ተደብድሎ የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ፣ ባለስልጣኖች ባይሰሙኝ፣ ይግባኝ ለክርስቶስ ላለሁኝ ላሉ እኛ ይግባኝ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም ሁልጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት፣ በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገር ነው ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ